የወይዘሮ አዜብ መስፍን አነጋጋሪ ብልፅግና። የቀድሞዋ ቀዳማዊት እመቤት ሁለተኛዋ ቱጃር ሆኑ። ሙስናን አብዝተው ይጠየፉ ነበር የሚባልላቸው ቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ባለቤት በሼክ መሐመድ ሁሴን አላሙዲን ብቻ ተቀድመው ሁለተኛዋ ኢትዮጵያዊ ሌነር መሆናቸው ተሰምተዋል። ለውጡን ተከትሎ ወደ ዩጋንዳ የተሰደዱት ወይዘሮ አዜብ መስፍን ያላቸውን ጥሪት በዩጋንዳ ኢንቨስት በማድረግ በዩጋንዳም ቀዳማዊ ኢንቨስተር መሆናቸው ተሰምተዋል። እዚህ ተግባራቸው የተደነቁት የዩጋንዳው ፕሬዚዳንት ፕሬዚዳንት ዩሪ ሙሴቪኒ ወይዘሮ አዜብን የተመለከተ አድናቆትን የተሞላ ንግግር ቅርቡ ማድረጋቸው ይታወሳል። በዚህ ንግግራቸውም ፕሬዚዳንቱ ወይዘሮ አዜብን ወደ ሌለሽንስ ሚኒስትሩ አሞካሽቷቸዋል። አፍሪካን ኢንፎርማት ባወጣው መረጃ ኮስታሯ የቀድሞ ፖለቲከኛ ታጋይ፣ እንዲሁም ቀዳማዊት እመቤት የነበሩት ወይዘሮ አዜብ መስፍን በ25 የኢትዮጵያ ሁለተኛዋ ቢሊዮኒር ሲል በቢሊዮነሮች መዘርዘር ውስጥ አካቷቸዋል። አፍሪካን ኢንፎርማት በዚህ መረጃ መሰረትም የወይዘሮ አዜብ መስፍን የሀብት መጠን አራት ቢሊዮን ዶላር መሻገሩን ለማወቅ ተችሏል። ሌላኛው አነጋጋሪ ጉዳይ የቀድሞ ከፍተኛ ባለስልጣን ዶክተር ቴዎድሮስ አዳኖም በዚህ መዘርዘር ውስጥ መካተታቸው ነው። በኢህአዴግ ዘመነ መንግስት የጤና ሚኒስትር የነበሩትና የህወሓት ማዕከላዊ ኮሚቴ አባል የነበሩ የአሁኑ የዓለም ጤና ድርጅት ዳይሬክተር ቴዎድሮስ ሳዳ ነው። ታታሪውን ሰራተኛ አትሌት ኃይሌ ገብረስላሴን በሶስት ደረጃዎች በልጠው ስድስተኛ ደረጃ መቀመጣቸው በርካቶችን አስገርመዋል። አፍሪካን ኢንፎርማቲ 25 ስራ ፈጣሪዎችን ሀብት ባስቀመጠበት መዘርዘር እንድሮም ከቦታቸው ያልተነቃነቁት በዜግነት ሳዑዲ አረቢያዊ የሆኑ ትውልደ ኢትዮጵያዊ ሰው ሲሆኑ የሀብታቸው መጠንም ከ9 እስከ 10 ቢሊዮን ዶላር ይደርሳል ተብሏል። በሁለተኛ ደረጃ ወይዘሮ አዜብ መስፍን በአራት ቢሊዮን ዶላር ይከተላሉ። 2.5 ቢሊዮን ዶላር በሚጠጋ ሀብት በሶስተኛ ደረጃ የተቀመጡት ዜማሞ ሲሆኑ በአራተኛ ደረጃ ደግሞ ዜንሻይን ባለቤት የሆኑት አቶ ሳሙኤል ታፈሰ በአንድ ነጥብ ስድስት ቢሊዮን ዶላር ይከተላሉ። በአንድ ነጥብ አምስት ቢሊዮን ዶላር የተጣራ ሀብት የአምስተኛ ደረጃን የያዙት ነጋዴው አቶ በላይነክ እንዴት ሲሆኑ፣ ፖለቲከኛው ዶክተር ቴዎድሮስ አዳኖም ደግሞ በአንድ ነጥብ አራት ቢሊዮን ዶላር ስድስተኛ ደረጃን ይዘዋል። ወደ ከተማ በአንድ ነጥብ ሁለት ቢሊዮን ዶላር፣ አለምሸት ከተማ 500 ሚሊዮን ዶላር፣ ብዙ አየው ብዙ በተመሳሳይ በ500 ሚሊዮን ዶላር፣ ሌት ኃይለ ገብረስላሴ ስላሴ በ500 ሚሊዮን ዶላር የተጣራ ሀብት የተቀሩትን ደረጃዎች በቅደም ተከተል ይዘዋል። ተሰለጠነው ዓለም ፖለቲከኞች ህዝባቸውን የሚያገለግሉበት ስልጣን፣ ለሀገር ረብ ያለው አስተዋጽኦን የሚያበረክቱበት ስልጣን፣ ወዲህ ሀገራችንን ጨምሮ በሶስተኛው ዓለም የብልጽግና በር ነው። አብዮትን በነፍጥ በምታዋልዶ አፍሪካ እየተዘረፈች ያለችውም በባለስልጣናቱ ነው። በስልጣን ሳሉ የሀገራቸውን አንጡር ሀብት እንደ ግል ንብረታቸው በሚቆጥሩባት አፍሪካ ተገኝተዋልና ቀድሞ ቀዳማዊት እመቤት ደረሱበት የተባለ ሀብት መጠን ቢያነጋግር የሚገርም አይደለም። በጤና ስርዓቱ በሰሩት መልካም ስራ በርካቶች የሚያስታውሷቸው የቀድሞው ጤና ሚኒስትር የአሁኑ የዓለም አቀፉ ጤና ተቋም ደብሊዮች መሪ በዚህ መዘርዘር ውስጥ መካተት ግን በርካቶችን እያስገረመ ይገኛል። ክቡራትና ክቡራን እናንተስ ምን ትላላችሁ? አስተያየታችሁን ስጡበት፣ ተዋዩበት።